ግርግሩ ከፕሮግራሙ ወጣ ስንል ዛሬ እንግዲህ ብሩክ አለማየሁ ኢንስታግራም ስቶሪ ላይ አይ አም ሶሪ የተሰበረ ብርጭቆ ሻይ ቢደረግበት መልሶ አይቋጥርም፣ አያጠጣም፣ አይዝም ልቤ እንደዛ ተሰብሯል እያለ ነው ያለው። እንግዲህ በማን በሃይማኖት ታደሰ እንዴት አድርገሽ እንዴት ትጸግኘዋለሽ? በፕላስተር በምን ቢጠገን ሻይ ሲፈሰስበት መልሶ ያፈሳል። ቤተሰቦች ዛሬ ሀብ እነዚህ ሁሉ ወታደሮች እርቅ ነው፣ ወዴት ነው ወዴት ነው ይዘ የምትሄደው ሀብ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። አስራ ዘጠኝ ገብቻ አለሁ። ውድና የተከበራችሁ እህቶቼ ወንድሞቼ፣ በጣም ከልብ አድርጌ አመሰግናለሁ ማለት ነው፣ ስለ ሁሉም ነገር ተመስገን። በቅርቡ ሀያ ሺ እንገባለን። ቀስ እያልን እየሰራን በተግባር እያሳየን መግባት ምንፈልገው ተሯሩጠን ተሯሩጠናል። እና ውዴቶች በጣም አመሰግናለሁ። እንግዲህ ወደ ቡራችን ኢንስታግራም ላይ ስለለጠፈው ነገር ስንናገር በፍቅር መጎዳት መነሳት ያለ ነው። ይሄ ብሩክ ምንም አይመስልህ እንደ ተራ ነገር አድርገህ ይሄው። በእርግጥ እኛ ለምናወራው ይቀላል ነው፣ ኖሮበት ላየው ሰው ደግሞ ይረዳል ምን እንደሆነ ስብራቱ ያውቃል። እማያቅ ሰው ደግሞ አያውቅም። አያውቅም፣ ዛሬም ነገም የአንተን ፎቶ ሲያይ ይቃጠላል። ከማንም ሰው ጋር ይህ ከማንም ሰው ጋር ይቃጠላሉ። ማያውቅ ሰው ማለት ነው። ስለዚህ ለማንም ምንም፣ አንተ ትክክለኛው መስመርክን ይዘህ ሂድ እንጂ ማንንም አትስማ፣ ማንንም ማለት ነው ብሩክ። የፈለገ ነገር ይሆን ሁሉም አላፊ ነው። ዛሬ ነገ ሌላ ቀን ነው፣ ሁሉም ያልፋል። ለእኛ ለስደተኞች እህቶችህ እኛም አንተም እንደዛ ብለን እንታስብ ነው የምንፈልገው ማለት ነው። ፍጣሪ ፈጣሪ ብሎ ሃይማኖት ወደ ልቦናዋ ተመልሳ ተረጋግታ ያለችበት ነገር ትክክል አለመሆኑ ሲገባት አንድ ቀን ይቅርታ ልብ ሊኖራት ይችላል። እኛ ሃይሚን ከብሩክ ጋር እንድትለያይ አንድ ቀንም አስበን አናውቅም። የራሳችሁ አመለካከት ኮመንት ስር ምጽፉት የራሳችሁ ሀሳብ ነው። የልባችን ሀሳብ እንደዚያ አልነበረም አልነበረም። በራሳቸው ሰዓት ተለያየን ብለው መጡ። እነሱ ስለተለያዩ የሲስ እና የብሩኬ አለያይ፣ የሲስ እና ወይህ ይቅርታ፣ የብሩኬ እና የሃይሜ አለያይ ሲስ ናት። እኔ ምን ቦታው ላይ አለሁ? ድራማው ላይ አለሁ። እኔ ነኝ ድራማውን ሄደሽ ከውኛ አልኋት። ሃይሜን ስለ ከወነችው እንደውም መሆን ስለሌለበት በዚህ ልክ እንድትጠለጠል ስለማልፈልግ አልፈልግም። እንደዚህ ነበረ። እውነቴ ነው። ብሩክን ደግሞ እዛ ጭቅጭቅ ውስጥ እዛ ፀብ ውስጥ ስለሌለ ደስ ብሎኛል። አንደኛ ነገር እዛ ውስጥ ያ ተነስቶ ረሙን ሊደበድብ ያለው ሰው ከዚህ በፊት ከኤፋ ከኤፋ ከሲግማው ሚስት ጋራ ምን ነበር ብዙ ነገር ሰው ሄዶ አውርቷል። ብሩክ ከሃይሜ ጋር እኔ ጓደኝነት ሲኖረኝ እሷ የማትፈልገውን ነገር ኢግኖር አድርጌ እርቃለሁ። ስለዚህ ዳግን ከህይወታችሁ አውጡ እያለ እየማለ ነበር የተናገረው። በዛን ሰዓት ነው እንግዲህ እኛ የተናገረው ነው እንጂ ቦታው ላይ እውነት ይሁን ውሸት ይሁን ፈጣሪ ብቻ ነው የሚያውቀው። ምንም አዲስ ነገር የለም። እሱን ያየነው ነው እኛ የምናውረው። ስለዚህ በዛን ሰዓት እንደዛ ብሎ ነበር። ትናንትናም ረሙ ሀይሚ እንዳለች አያውቅም። ሶስት እና መጣች በጠበጠች። እንደምበጠብጥ ግን እርግጠኛ ነበርኩ ያልተረጋገጠ ወሬ አላወራም ብዬ ነው እንጂ ሶስና መታ እንደምትበጠብጥ በጣም እያሰብኩ ነበር። እግዚአብሔር ይመስገን በሰላም መሄዷን ብቻ ማድነቅ አለባችሁ። ሃይሜ ማለት ነው አላቅም። ዛሬ ምን አይነት ቪዲዮ እንደሚለቀቅ አይታወቅም። በሷ ቤት ሜቢ ቀጣይም ሊኖር ይችላል፣ በዛውም ተቋርጦ ሊሆን ይችላል። የምናውቀው ነገር የለም። ነገር ግን እዛ ቦታ ላይ እነዚ የተደባደቡት ሁሉ ጎረም ሰዎች ውሏቸው ጥሩ ቦታ አይደለም። በቃ ለሀይሚ የሚመጥኑ ሰዎች አይደሉም እነሱ አንደኛ ትልልቆች ናቸው። ሁለተኛ በራሳቸው ዛቢያ የሚውሉበት ቦታ ለሃይሚ ምንም አይመጥንም። ገባችሁ? እንዲገባችሁ የምፈልገው ነገር ይሄ ነገር ብቻ ነው። እኔ ሌላ እኔ ከሃይሚ እኔ ምን ይመጣልኛል? እሷ ወደቀች ተነሳች። ሃይሚን ለመጣል ሃይሚን ለመጣል እኔ ምን ይመጣልኛል? እኔ ጋር አም ነቲንግ ሁሌም እኔ ራሴን ህይወት ነው የምኖረው። ገባችሁ እንጂ እኔ ስለ ሃይሚ እንዳንድ ኦዲንስ ከልጅነቷ እስካሁን ድረስ ስላውኳት ነው እንደዚህ የምለው። እያረገች ያለችው ነገር ትክክል አይደለም። ለዛ ነው እንጂ እኔ ስለመጣል ስላለመጣል አይደለም። ሲቀጥል ደግሞ ብሩክን ከዚህ በኋላ ከከሌ ጋና ከከሌና እዛው ወታችሁ እዛው ከጭቃ ወደ ማጡ ከጭቃ ወደ ማጡ አትለጣጥፉት። የምሬ ነው። እኔ ብሩክ ከአሁን ከሴት ጋር እንዲመጣ አልፈልግም። እውነት ለመናገር በቃ ራሱን አስከብሮ ከወንድ ጓደኞቹ ጋር ስራ፣ አለቀ። ሃይሚ የሄደችበት ምክንያቷን ትጨርስ፣ አለቀ። ማናደድም ሆነ ማቃጠልም ሆነ ብሩክን ማለት ነው፣ የፈለገችውን ታድርግ። የሙሽዬ ቀብራራ እንደሆነ በፈጣሪው ነው የሚተማመነው። በማን ተማምነህ ነው ስትለው በፈጣሪ ነው ያለው። በፈጣሪ ማንኛቸውም ሰው በፈጣሪ ተስማሙ። ሶ ሀብ ደግሞ በስጦታ በምንድን ነው እምነት በስጦታ አይቀየርም ብሎ ፖስት አድርጎ ልትበሉ ደርሳቸዋል። እናንተ የእነሱ ቤት ዘር እንዴት ነው፣ ደማችሁ ነው እንደጠጡባችሁ አበዛችሁት። በጣም በጣም ነው ትገርሙት። እንደዚህ ተከብሮ የሚሰራ ሰው ነው እናንተ ዘቀዝቁት፣ አይገባም። ታላቅ ወንድሙ ነው የብሩክ። ገባችሁ አደለ? እሷ ራሱ አክብረው ዳኒ ስሙን አንስቶ ሀፍ ምናምን ሲል እሱ ታላቅ ወንድሙ ነው ተው ነው ያለችው። በዚህ ነገሩ አክብሬያታለሁ። ስለዚህ እናንተ ምን ቤት ናቸው እሱን እያነሳቸው የምትዘቀዝቁት? ጉዳዋ ከብሩክ ጋር ነው። ብሩክ አይበቃችሁ፣ ዘለዘላችሁት፣ እንደውሻ በላችሁት። ህይወቱን ማጥፋት ብቻ ነው የቀራችሁ። መቼም አታገኙት። እሱ ደግሞ መቼም ማለት ነው መቼም አታገኙት። ገባችሁ። ስለዚህ እዚህ ጋር እውነት እውነት የሆነውን ነገር እየደገፍን መሄድ ነው ያለብን እንጂ ማስመሰል የለብንም። ለምን አላስመሰልሽም ብላችሁ አሁን ትናንትና እኔን ስዘቀዝቁኝ ነበር። ለምን እኔ ሲስ እኔ ሲስ የሸዋ የሸዋ ቅልብድብ እኔ ልዋሽ ረደዛ ልዋሽም ለምን ብዬ በቃ ትናንትና የትናንትና ቪዲዮ እዛ ጎረምሳ ውስጥ ሀይሜ ማየት አልነበረብኝም። አለቀ ሰራው ቪዲዮ ካላስ ልደብቅ አልችልም። እና አሁንም ቢሆን አረፈደም ጊዜው ሀይሜ ወደ ግራም ወደ ቅኝም ማየት አለብሽ ብዬ ነውን የማስበው፣ ሁሌም ማለት ነው። ሁሌም ሌላ ሌሎቻችሁ ይሄ ብሩክ ከከሌ ጋና ከከሌ እያላችሁ ፕሌስ ፕሌስ ፕሌስ አትለጣጥፉት። በቃ አትለጣጥፉት። እውነቴን ነው። የሚሆን ከሆነ ራሱ የሚሰራውን ሰው ያውቃል። ብር ከፍሎ ማሰራት ይችላል። ብር ከፍሎ ማለት ነው በጃናሉ ላይ እንደ ማንኛውም ሰው ደግሞ መምጣት ከፈለገ በራሱ ሰዓት፣ በቃ ራሱ በፈቀደው ሰዓት ራሱ ይዞ ይምጣ። ያው ስንት መስዋዕትነት ከፈለ በገዛ እጃችሁ እናንተ አጣምራችሁ አይደል? ግማሾቻችሁ ታለቅሳላችሁ፣ ግማሾቻችሁ ልባችሁ ተሰብሯል፣ ግማሾቻችሁ ደግሞ የሚጀግና የሚጀግና ትላላችሁ። ግማሾቻችሁ ብሩኬ ጅግና ብሩኬ ጅግና። ጀግና የሚባልበትን እንኳን ለይታችሁ አታውቁም። የመሬ ነው ምላችሁ። አሁን የትናንትና ስራ ጀግና ያስብላል? ሀይሚ አያስብልም። ግን ይሁን ምንም ማለት አይደለም ብለን አልፈናል። እኛ ደግሞ ለህይወቷ ነው እያሰብን ያለ ነው፣ ገባችሁ? ስለዚህ ምንም አዲስ ነገር ላትፈጥሩ፣ ፎቶዬን ዘቀዘቃችሁ አልዘቀዘቃችሁ በእኔ ህይወት ውስጥ ምንም ዋጋ የለውም። ሀይሚን ለመጣል ነው ለምናምን እኔ ስላወራሁ ሀይሚ ታደሰ አትወድቅም እኔ ስላወራሁ ብሩክን ወደዋለሁ ብዬ ስላወራሁኝ እኔ ብሩክን በህይወት ሄጄ ወይም ደግሞ ላገኘው አልችልም ባገኘው እንኳን ላፈቅረው አልችልም ምክንያቱም ወንድሜ ነው ወንድም አይፈቅርም አይለወጥም አይቀየርም ቲክቶክ ላይ ራሱ የምትሳደቡ ሰዎች አላቸው አፋችሁን ይበለዋል መሰለኝ ደማቸው ይፈላል ብሩክ ጋር በቃ ብሩክን ብሩክን ካልን ካበረታታን በቃ ሀጢአት ነው ለምን ምን አደረገ እሱ ምን ምን አረገ ምን ለምን አናበረታታውም? ስለዚህ እናበረታተዋል ወንድሙም እንደዛው በቃ ሊዘቀዘቅ አይገባም ወንድሙም ቢሆን ማለት ነው ተራ ነገር ነው እናታቸውም ተዘቅዝቃለች ምንም ተራ ነገር ነው ግን ለምን ነገ ጥሩ ቀን ይመጣል እኮ እነዚህ ልጆች መሀል ሽማግሌ ሊገባ ይችላል ይቅርታ የሚባል ነገር አለ አሁን ሁለ ቱጋም እሳትና እሳት ስለሆኑ ነው የሚያስታርቁትም ሰዎች ያን ያክል በደንብ ያዝ አላደርጓችሁም። እንደዛ ሊሆን ይችላል። ገባችሁ አደለ? የሰው ልጅ ነፍስ አላጠፋም። ብሩኬ ፕራንክ ነው እንጂ ያደረገው ነፍስ አላጠፋም። ገባችሁ? እንደውንም ማለት ነው ብሩኬ አሁን ሀይሚ ያደረገችውን ያህል ከሶሲ ጋር ተራምዶ ቢሆን ኖሮ እስካሁን ድረስ ምን እንደምትሆኑ እናውቃችኋለን። ምን እንደምትሆኑ ገባችሁ አደለ? ግን በሀይሚ ሲሆን አይገርማችሁም ብዙ ነገራችሁን ሰበባ ሰበባችሁን ታበዛላችሁ። ይሄን አሁን እንደዚህ የምታደርገው ይሄን ቪዲዮ የሆነ የሆነ በቃ መጽዋትነት የምትከፍለው ነገር ነው። ምን እየቀበረችው እየቀበረችው ጉድጓድ ቀብራ እየቀበረችሁ ጉድጓድ ቆፍራ እየቀበረችው ነው። እንዲ መጽዋትነት የምትከፍለው ለማን ነው የምትከፍለው? መጽዋትነት ራሷ ሞታ ነው እንዲ መጽዋትነት የምትከፍለው። እዛ ጎረምሳ መሀል ትላንትና አንዱ ቢፈጫት ምንድን ነው የምትሆነው? ምን እስኪ መልሱልኝ። እግሩን እንዴት በአፍንጫዋ ላይ እንዳለፈ አይታችኋል። እጇን እንዴት በጫማ እንደተሳተች አይታቸዋል። ይሄ ሁሉ ይሄ ሁሉ ክብርን አያወርድም? ያወርዳል፣ ያወርዳል። ምንም አትደብቁ፣ ምንም አትዋሹ፣ ምንም አታበረታቷት። ይሄን ነገር ድጋሚ እንድሰራው ማለት ነው። የምሬን ነው። ስለዚህ ወደ ራሳችሁ ነው። ራሳችሁን ሆነ ራሳችሁን ሳትሆኑ ልጅቷን ገደል ለመጨመር አትሞክሩ። ሌላው ብሩኬ ከሌላ ሴት ጋና ከከሌት ጋር ከከሌት ጋር አትበሉ። የምሬን ነው። ራሱ በራሱ ጭንቅላት የሚመራ ወንድ ነው። በራሱ ሰዓት ሁሉን ነገር ያውቃል። እግዚአብሔር ይመስገን። አሁን ከብዙ ነገሮች ብዙ ሁሉን ነገር ሚዲያው ላይ የተሰደበ ምናለ፣ አሁን ላይ ለምዶታል። እንደተራ ነገር ነው የሚያየው፣ ምንም አይመስለውም። ስለዚህ በፍቅር መሰበር መጠገን፣ ይሄ ያለ ነው። ብሩክ በአንተ ብቻ አይደለም የተጀመረው፣ በማንም ላይ ያለ ነገር ነው። የሰው ልጅ ይለያያል፣ ይሄዳል፣ ይመጣል፣ ይታረቃል፣ እንደነበረም ባይሆን ይቀጥላል። ገባችሁ አደለ? ህይወት እንደዛ ብላችሁ ነው ማሰብ ያለባችሁ። እኛ በጣም ስለምንወዳቸው ነው እንጂ በሁለቱ ላይ ሙጭጭ ብለን እንደዚህ እያንዳንዱ ነገር ቪዲዮ እውነት እውነቱን እየተናገርን የምንሰራው እንደ ሌላው መተው እንችላለን፣ ግን ስለምንወዳቸው ነው እንደዛ የምናደርገው። እኛ መለያየታቸውን አንድም ቀን አስበን ይህን ያህል ጉዞ እራሱ አስበን አናውቅም። እኔ አስቤ አላውቅም። እኔ በራሴ ግን፣ እናንተ ይሄ ኮመንት ምጽፉት የራሳችሁ አመለካከታችሁ ነው የራሳችሁ ለራሳችሁ ነው። የኔ ልብ ሌላ ነው ያስበው፣ የእናንተ ልብ ሌላ ነው ያስበው። ገባችሁ አደለ? ስለዚህ ሀብንም ሆነ ቡርኬንም ሆነ ብዘቀዝቁት እኔንም ሆነ ብዘቀዝቁኝ፣ ማንንም ማንንም የቡሩኬ እህቶችንም ብዘቀዝቁ እኛ ምንም አንለወጥም፣ አንቀየርም። ሳይዛችን ያው ነው። ደግሞ እንደዚህ ተዘቃዝቀን ተዘቃዝቀን የት ልንደርስ ነው? የት የት እንደርሳለን? እዚሁ ነ እዚሁ ቲክቶክ ሰፈር እዚሁ ዩቱብ ሰፈር ነው የሚያልቀው። አንቺ ወይም ብሩኬን አታገኙም። አንቺ ወይም ሀይሜን አታገኛትም ስትዘቀዝቂ ማለት ነው። ስትዘቀዝቂም ስምታሞግሽም ሀይሜን አታውቂያትም ማለት እንዴ። ስለዚህ እኔ ብሩኬን አወቅኩት አላወቅኩት በሚሰራው ስራ አድንቃለሁ። እናንተም ሀይሜን ታቋታላችሁ አታቋትም፣ ስለ ስራዋ ነው የምታድንቋት። አድንቋት መብታችሁ ነው። እኔ የማድነቅ ያለማድነቅ መብት አለኝ፣ እናንተም የማድነቅ ያለማድነቅ መብት አላችሁ። ይህንም መብታችሁን አትርሱ። ስልኩ የራሳችሁ የሚፖስተው እጃችሁ፣ የምትፈልጉትን ነገር ፖስቱ። የሚላችሁ እጃችሁ የሚያዛችው ጭንቅላታችሁ። ገባችሁ አይደለ? ስለዚህ በሰው ህይወት ውስጥ ገብታችሁ አታመሳቅሎ፣ የራሳችሁን ህይወት ኑሩ። ለስንት ጊዜ ነገራችሁ ቡቡ ማለት ነው። ለስንት ጊዜ ማለት ነው። ስለዚህ ከራሳችሁ ጋር ሆኑ።